እንግዲህ ወደች ይ ዛሬ የሰራሁት የድንች ወጥ በካሮት ከእና መረቁ በጣም ቆንጆ የሆነ ወጥ ነው የሰራሁት። እውነቱን ለመናገር በጣም ጣፋጭ የሆነ ደን ወጥ ነው ማለት ነው። ሞክሩት ሁላችሁም። እኔ ከዚህ በፊትም በተደጋጋሚ ሰርቼ ስላየሁት ነው። ዛሬ ደግሞ እስኪ ለእናንተ በትንሹ ላሳያችሁ ብዬ እየሰራሁላችሁ ነው ማለት ነው። እንግዲህ እዚያ ጋር እንደምታዩት ትጨርሻ ጨርሻለሁ ቃሪያ ምናምን ጨምር ያለው ከዛ ጣጥፍቻ ነው ማየት ነው። እና በጣም ቆንጆ የሆነ ነው። ሞክሩት ትወዱታላችሁ። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ብዝዝት ይበልልኝ። እንዴናችሁ? ደህና ናችሁ ወይ? ከኔ ጋ እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ ተከስ ይችላችኋለሁ። እዚ ጋ እንግዲህ እንደምታዩት ሽንኩርት አዘጋጅቻለሁ። ምልስ ሰሪ ነው ካላችሁኝ መግቢያው ላይ እንዳያችሁት ድንች ወጥ በካሮት ቆንጆና ጣፋጭ የሆነ የድንች ወጥ በካሮት አሰራር ላሳያችሁ ነው። እዚህ ጋር ሽንኩርቴን እየጠበስኩ ነው። እንደዚህ እንደምታዩት ማለት ነው። ሽንኩርቱን እንግዲህ እሳቱን ቀነስ አድርጌ እንደዚህ እየሰራው ነው ማለት ነው። እሳቱን ለስለሳ አርጌ ከዛ ሽንኩርት ውስጥ ይበስልልኝ። እዚህ ጋር ሁለት ቲማቲም አዘጋጅቻለሁ። እንዲሁም ደግሞ ነጭ ሽንኩርት ከዝንጅብል ጋር እንደዚህ ፈጭቻለሁ ማለት ነው። የነሱ ምሳም ስሰራ እኔም በጎን ለራሳችን ለስራ ብዬ ነው። ጋይ ሁሌ ሩዝ ይሰለቻል። እዚህ ጋር ሁለቱን ቲማቲም ልጨቻለሁ። ቲማቲሙን ካላጥኩኝ በኋላ በደቃቁ ከትፈዋለሁኝ ማለት ነው፣ እንደዚህ እንደምታዩት ሽንኩርቱ ቡኒ ከለር ይዞልኛል ማለት ነው። የሚያምር ከለር ይዟል። ከዚህ በላይ ከቆየ እንዳይጠቆር ነጭ ሽንኩርት እጨምራለሁኝ ማለት ነው። ነጭ ሽንኩርት ከጨመርኩኝ በኋላ እሳቱ ያው ቀነስ ስላደረግኩት አይቃጠልም። በነገራችን ላይ እሳት ሲበዛ ነው የሚቃጠለው። ና እንደዚህ እንደምታዩት ነጩ ሽንኩርት እየጠበስኩት ነው ማለት ነው። ከሽንኩርት ጋር ከዛ ከትንሽ ቆይታ በኋላ እንደዚህ ሆነው ታገኙታላችሁ ማለት ነው። ነጭ ሽንኩርቱን ከጠበስን በኋላ ቲማቲሙን ድቅቅ አርጌ ከትፌ ነበረ ሽንኩርት ዲ ቲማቲሙን። በነገራችን ላይ ላጡት እኔ ልጬ ነው የምጠቀመው። ላልጫ ሲሆን ፍጥጥ እንዳይል ማለት ነው እና ስትልጡት ደግሞ በጣም ሟ ነው የሚለው ቲማቲም ልክ እንደ እንትን ማለት ነው። እና ቀይ ወጥ ላይ ቢሆን በበርከት አድርገን መጠቀም እንችላለን። ባይላጥም ችግር የለውም። ቀይ ወጥ ላይ ግን አልጫ ሲሆን ቲማቲም እንልጣለሁ ማለት ነው። እናንተ ደግሞ የራሳችሁ ታውቁታላችሁ። ከዛ መዶች ይዚጋ እንደዚህ እየጠበስኩት ነው ማለት ነው። እዚ ጋር ደግሞ በስላይሲ በትንንሹ ሳሳ ሳሳ አርጊ። ካሮት አንድ ከፍ ያለ ካሮት ነው የተጠቀምኩት። አንድ ካሮት እንደዚህ ከትፍ ያለውኝ እኔ በፈለኩት አይነት ማለት ነው። እና ሽንኩርቱን እንደዚህ ከቲማቲሙ ጋር በጣም ሟ ብሎልኛል ማለት ነው። ይህ እዚህ የምታዩት ባህራት ነው፣ የአረቦች ባህራት ሁሉን ያካተተ ማለት ነው። ይሄ ደግሞ እርድ ነው። እንግዲህ ባንድ እጅ ስልክ ይዤ ባንድ እጅ ለመስራት እውነቱን ለመናገር በጣም ይከብዳል። ነገር ግን ያው ታውቁታላችሁ፣ ኖርማል ነው፣ እየለመድነዋል ማለት ነውና ይሄ ደግሞ ብላክ ፓውደር ነው፣ ፍልፊል አስዋድ ማለት ነው። ነጭ ሽንኩርትና ዝንጅብል ስላለው፣ በነገራችን ላይ ብዙ ቅመም አንጠቀም። ምክንያቱም ነጭ ሽንኩርትና ዝንጅብል ካለው ራሱ በቂ ነው ማለት ነው። ስለዚህ አሁን ከዚህ በኋላ የሚቀረው ወደ ካሮት ነው። ካሮታችንን እንደዚህ እንጨምርና ከቅማቅመሙ ጋር አንድ ላይ እናዋህደዋለን። በመጀመሪያ ካሮት ነው መግባት ያለበት፣ ምክንያቱም ካሮት ትንሽ ጠንከር ስለሚሉ ማለት ነው። ድንች አይቆይም ወዲያው ነው የሚበስለው። እንደዚህ ካደረግኩኝ በኋላ ውሃ በትንሹ ለብ ያለ ውሃ ጣብ እያደረግኩኝ አበስለዋለሁኝ ማለት ነው። ከዛ በኋላ ቆንጆ የሆነ ከለር ይዛል ማለት ነው ዶችዬ። እኔ በነገራችን ላይ የአረቦቹንም ሁሉን ስራ ስራ ውሃ ሞቀ ውሃ ደስ ይለኛል ለመጠቀም ነው ስለምናገር ቀዝቃዛ ውሃ መጨመር አሩድም እንትን የምሰራው ምግብ ላይ ማለት ነው። እና ለፍጥነቱም በቃ የሆነ ደስ የሚል እንትን አለው ቀሞነ ትኩስ ውሃ ስንጠቀም ማለት ነው። ይህ የምታዩት ደግሞ ጨው ነው። ጨው አልተጠቀምኩም ነበር መጀመሪያ። አሁን ጨው ጨምር ያለው ማለት ነው። እና ውዶች እየሞኮሪቶላችሁም የማዳም ቤት እያላችሁ ዝምብላችሁ በሩዝ ሩዝ ብቻ ትጠቀሙ ማለት ነው። አንዳንዴ የራሳችሁንም ነገር ስሩ። እዚህ ጋ ድንች እንግዲህ እኔ በፈለግኩት ዲዛይን ከትፍዋለሁ ማለት ነው። ከፍ ከፍ አድርጌ የከተፍኩት ምክንያቱም ሲበስል ሟቡሉ ገንፎ እንዳይሆኑ ማለት ነው። እና እናንተም ደግሞ በራሳችሁ ትንክተፉ ማለት ነው እና ሩዝ ሩዝ ብቻ አትበሉ። የራሳችሁንም ጎን ለጎን እየሰራችሁ ምሳ ስትሰሩው ጎን ለጎን ስሩ ማለት ነው። እንደዚህ ሰርታችሁ ፍሪጅ ውስጥ አርገታችሁ ሲሩዋችሁ ሞቅ አርጋችሁ ትበላላችሁ ማለት ነው። ጋይስ እና ይሄ አሁን ከሩዝ ጋ ይበላል። አብዛኛው ደግሞ ቂጣ ነገር ዳቦ ቤት እንትን ጋግራችሁም ሆነ የሚገዛውም ሆነ እንደፈለጋችሁ ብቻ መጠቀም ትችላላችሁ ማለት ነው። እና ከሩዝ ሁሌም ሩዝ ከመብላት ራሳችሁን ጠብቁ ማለት ነው። እንግዲህ ይሄንን እኔና ጓደኛዬ እንደዚህ ሰርቻለሁ ማለት ነው። አሁን ወደ መጨረሻው አካባቢ ላይ ደርሻለሁ። እየበሰለ ነው ማለት ነው። ድርቅ ያለ እንትን ያኔ ያለ ውሃ አንወድም ግን የሆነ መረቅ ያለው ሲሆን ደስ ይላል ማለት ነው። እና በጣም ቆንጆ የሆነ ወጥን የሆነ እውነቱን ለመናገር ከዛማ በሰለ ቃረይን እንደዚህ ቆርጬ ከተፉኝ ጨመርኩኝ ማለት ነው። ከዚህ በኋላ ቃረ ከገባበት በኋላ ምንም እሳት ላይ መቆየት እንትን የለውም። ኦልሬዲ በስሏል። እና ዶች ይሄ ይሄን ይመስል ነበር ማለት ነው። ሞክሩት ሁላችሁም ትወዱታላችሁ ብዬ ተስፋ አደርጋለሁኝ። እሳቱን አጥፍቻለሁ ማለት ነው። እንግዲህ እንደዚህ እንደምታዩት በዚህ መልኩ ድንቾ ትሰርቻለሁ። ስትፈልጉ ከኩብዝ ጋር፣ ስትፈልጉ በሩዝ፣ ስትፈልጉ በዳቦ ብቻ በፈለጋችሁት ነገር መብላት ትችላላችሁ። እና ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ለቤቱ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። በአዳዲስ ቪዲዮዎች እንገናኛለን ውዶችዬ። ሀገራችን ኢትዮጵያን ሰላም አድርግልን። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ተጋብዛችኋል ምሳ፣ ዛሬ ማለት ነው ከነ እራታችሁ ጋይዝ እና ይሄን ይመስል ነበር። እንደ ወደዳችሁ ተስፋ አድርጋለሁ። ሞክሩት እላችኋለሁ። ባይ ባይ።